ፍቅር የሆነ ሰላም ለእናንተ ይሁንላችሁ። ውድ የጂሰስ ቲቪ ኢትዮጵያ ተመልካቾቻችን፣ በመላው ዓለም ያላችሁ ውድ እግዚአብሔር ቤተሰቦች እንኳን ደስ አላችሁ። ይህ የምታዩት የመንግሥቱ ወንጌል ዓለም አቀፍ ቤተ ክርስቲያን የመጀመሪያ የአጥር ሥራችንን እየሠራን ነው። ወደ ግንባታ ልንገባ ነው፣ ወደ ቁፋሮ ልንገባ የመጀመሪያ የአጥር ሥራዎቻችንን እያደረግን ነው። አሁን ያለነው በቦሌ አካባቢ ነው ያለነው። ውድ የእግዚአብሔር ቤተሰቦች እንኳን ደስ አላችሁ ማለትን እወዳለሁ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በአጠገቤ ከአትላንታ ጆርጂያ ባለፉት ሦስት ሳምንቶች በነበሩን ኮንፈረንሶች ላይ ከአትላንታ ጆርጂያ ድረስ የመጣችሁ መንፈሳዊ ልጄ በጣም በጣም በጣም በጣም ብዙ እምወዳት እማከብራት በልግስናዋ የእግዚአብሔርን ቤት በመስራት በቃ ጎበዜ ሆነች። እሷ ለዚህ ኮንፈረንስ መታለች፣ በዚህ ደግሞ በመሳተፏ በጣም ደስተኛ ነች። ጫልቱዬ ዌልካም፣ እንኳን ደህና መጣሽልን። እስቲ አመጣጥሽ እንዴት ነበረ? እንዴት ገጠመሽ? ቤተ ክርስቲያንስ እንዴት አይነት ነው? ኦኬ ሶ አይ ኬም ላይክ ቱ ትሪ ዊክስ አጎ ያ ፎር ዘ ኮንፈረንስ አይ ጆይንድ ዘ ኮንፈረንስ አልሞስት ላይክ ዋት ሲክስ ኦፍ ዘም

በመጽሐፍ ቅዱሳችን ውስጥ ከተጠሉ ሰዎች በመጽሐፍ ቅዱሳችን ውስጥ ዋጋ ከከፈሉ ሰዎች መካከል ብንነሳ እግዚአብሔር የሰጣቸውን ራእይ እግዚአብሔር ያስቀመጠበትን ራእይ በመንገድ ላይ ጠላት ለማስጣል ብዙ የታገለበት ሰው ብናነሳ ዮሴፍን። በመጀመሪያ ጫልቱ፣ የጌታ ኢየሱስ ይባርክሽ፣ ብሩኩኝ ሰው ዮሴፍን ብንመለከተው የገዛ ወንድሞቹ ህልሙን የጠሉት የገዛ ወንድሞቹ የማይቀበሉት የገዛ ወንድሞቹ ለሞት የሚፈልጉት የገዛ ወንድሞቹ ሊያጠፉት የሚሹ የገዛ ወንድሞቹ እስከ ሞት ድረስ የቆረጡበት ሰው ነው። ዮሴፍን ብንመለከት ህልም እንዴት እግዚአብሔር እንደሚፈጽም የምናይበት ትልቅ የእግዚአብሔር ሰው ነው። ዲስፕሊን የሆነ ሰው ነው። ከሰው ጋር ሲጣላ አናየውም፣ ክፉ ሲመሰክር አናየውም፣ ሲከራከር አናየውም፣ መልስ ሲሰጥ አናየውም፣ ወይም ደግሞ ሌላ ወዘ ተተረፈ አናየውም። ይከሰሳል በብዙ በጲጢፋራ ሚስት ይከሰሳል፣ በሰዎች ይከሰሳል፣ በሁኔታዎች ይከሰሳል፣ በወንድሞቹ ይከሰሳል። እግዚአብሔር ደግሞ አብሮት ሲቆም እናያለን። ከዚህ ለማለት የምፈልገው ይሄ ነው። የእግዚአብሔር ሞገስ ለሜቴሎ ሰምቴ የእግዚአብሔር ሞገስ እግዚአብሔር በእናንተ ውስጥ ሊሰራ እግዚአብሔር በእናንተ ውስጥ ሊያረግ የሚፈልገው እግዚአብሔር በእኛ ውስጥ ሊፈጽም የሚፈልገው ሞገስ የሚያከናውንበት ሞገስ የሚሰራበት ሞገስ በሰው ዘንድ ቅናትን ሊፈጥር ይችላል። በ- በሆኑ ሰዎች፣ በሆኑ ግለሰቦች፣ በሰዎች ዘንድ ቅናትን ሊያነሳሳ ይችላል። ሆኖም ግን ሆኖም ግን ወገኖቼ በደንብ ስሙኝ፣ እግዚአብሔር ሊሰራ ያለውን ሊያቋርጠው የሚችል ምንም ኃይል የለም። ለሚተሉ ሰምቲንግ መከራ ሊገጥም ይችላል። በቃ ህመም ሊገጥም ይችላል። ጭንቀት ሊገጥም ይችላል። ማጣት ሊገጥም ይችላል። ችግር ሊገጥማችሁ ይችላል። የሚጠሏችሁ ሰዎች መካከል ልትገኙ ትችላላችሁ። የማይቀበሏችሁ ሰዎች፣ የማይፈልጓችሁ ሰዎች ዋትቨርቲስ ግን በነዚህ ሁሉ መካከል ጠላት ብዙ ቅል ሊያወጣባችሁ ይችላል እግዚአብሔር ሊሠራ ያለውን ዮሴፍ እየተሸጠ ዮሴፍ እየተካደ ዮሴፍ በብዙ መከራ እያለፈ እግዚአብሔር ግን በዮሴፍ ላይ የተናገረውን ያንን ህልም ይፈጽም ነበረ። በደም ስሙኝ። መዝሙር መቶ አምስት ቁጥር 17ን ብትመለከቱ በፊታቸው ሰውን ላከ ዮሴፍም ለባርነት ተሸጠ ይላል። በፊታቸው ሰውን የላከው ወንድሞቹ እየሸጡት ነው። በፊታቸው ሰውን የላከው ዮሴፍን የላከው እየከዱት ነው፣ እየታሰረ ነው። ተመልከቱ እግዚአብሔር የሰጠንን ቦታ ተመልከቱ። እግዚአብሔር ያደረገልንን ስፍራ ተመልከቱ። አንድ ሰው ነው የምንፈልገው፣ አንድ ሰው የቀደመውን ወይም ደግሞ እናት ቤተ ክርስቲያንን እግዚአብሔር በሚገባ በአራት ወር ውስጥ በአራት ወር ውስጥ ጫልቱ አራት ወር በአራት ወር ውስጥ እግዚአብሔር ጨርሶታል እጅግ አሳምሮታል በጣም መነጋገሪያ የሆነ ነው አሁንስ ይሄኛው ደግሞ ይጀምራል ቁፋሮን ጀምራለን ይኸው አጥር እየታጠረ ነው እንደምታዩት አጥር እየታጠረ ነው የጎፈንድሚ ሊንክ እናወጣለን ጎፈንድሚ ሊንክ አለ ፖስት ይደረጋል አሁን ይሄን ቪዲዮ ከምታዩበት እሱ ብቻ አይደለም። ጂሰስ ቲቪ ቲሞች አንቺ እነሱን ወክለሽ ነው ያለሽ። በጌታ ፍቅር አደራ እላችኋል። በጌታ ፍቅር አደራ እላችኋል። ኮሚትመንት በመግባት እግዚአብሔር ያላችሁን በመፈጸም አቅማችሁ እንዲበረታ ቤቱን እንድትሰሩ አደራ አደራ እላለሁ። በምን መርዳት እችላለሁ? በዌስተን ዩኒየን መርዳት እንችላለን። በምን መርዳት እንችላለን? በባንክ መርዳት እንችላለን። በምን መርዳት እንችላለን? በጎፈንድሚ መርዳት እንችላለን። በምን መርዳት እንችላለን? በፔፓል መርዳት እንችላለን። በጣም ብዙ የመርጃ አካውንቶቻችን አሉ። ሙሉ ኢንፎርሜሽኑን ይነግሯቸዋል። ከእኔ ጋር ካሜራ ማኖቹ ይመጣሉ። ተመልከቱ፣ እየታጠረ ነው አሁን ያለ ኦልሬዲ ጌታ የተናገረንን እያደረገ ነው። ከጀርባችን ሂሊንግ ዋተር አለ። ኢየሱስ ጌታ ነው። በጣም በጣም ሲምቦላይዝድ የሆነ በጣም ብዙ ነገር የምናይበት አሁን። ዘንድሮ አጋንንት አይችልም ህልማችን ላይ ጨለማ አይችልም ህልማችን ላይ። እነሱ ለክፋት ያደረጉትን እግዚአብሔር ለበጎ ይቀይረዋል። ሮሜ ምዕራፍ ስምንት ቁጥር 28 ወንድሞቹ እየሸጡት እግዚአብሔር ግን ዮሴፍን ይልከው ነበር ለልግስና። እየተሸጠ መላክ እየተሸጠ እየተጠላ መክበር እየተገፋ መንገስ እግዚአብሔር ይህን ያድርግልን። የትኛውም አይነት ውድቀት በዚሁ ጸልይላችኋል። የትኛውም አይነት ውድቀት በጌታ በኢየሱስ ስም፣ እግዚአብሔር በእናንተ ሊሰራ ያለውን አያስቆም። አይሰማኝም። እንጸልይ። የትኛውም አይነት ውድቀት ሞትን ድል በነሳው በኢየሱስ ስም፣ የትኛውም አይነት እፍረት፣ የትኛውም አይነት ጭንቀት በኢየሱስ ስም እጸልያለሁ። ጌታ በእናንተ ሊሰራ ያለውን ሊያስቆም የሚችል የለም መንገዳቸው የተከፈተ ይሁን ህይወታቸው የተከፈተ ይሁን ኑሯቸው የተከፈተ ይሁን በጌታ በኢየሱስ ስም ተባረኩ ከስር በምታዩት ባንክ አካውንት ከስር በምታዩት ዌስተን ዩኒየን አድራሻ አባል በመሆን በየወሩ በመርዳት በየሳምንቱ በመርዳት ይህንን የእግዚአብሔርን ቤት እንስራ ልክ ከዚህ በፊት ስናደርግ የነበረው ምንድን ነው በየሳምንቱ ያለንን ለውጥ ለህዝቡ እናሳይ ነበር። አሁን ደግሞ ይኸው ከአትላንታ ጆርጂያ አንቺን መተሻል እግዚአብሔር ክብሩን ይውሰድ። ዛሬ ማታ ነው ፍላይ ትሽ። በቃ ሚሽኗን አኮምፕሊሽ አድርጋለች። እግዚአብሔር አምላክ ይባርካችሁ። ታማኝ የሆናችሁ በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች አሁን በዚህ ሰዓት እርዳታ እንድታደርጉ አደራ እንላለን። በኢትዮጵያ ውስጥ ያላችሁ የእግዚአብሔርን ሥራ አብራችሁን እንድትሠሩ አደራ እንላለን። ሰላም ለእናንተ ይሁንላችሁ። ውድ የእግዚአብሔር ቤተሰቦች በየሳምንቱ የሥራውን ለውጥ እናሳውቃለን። ስጦታችሁ እንዳይቋረጥ እንወዳችኋለን። ሰላም ለእናንተ ይሁን። የሞተ በጌታ በኢየሱስ ክርስቶስ ስም ይነሳል። ሰላም ለእናንተ ይሁን።